አብሮ መኖርን የሚያጠናክሩ እሴቶችን የያዘ በዓል በመሆኑ 34 ሺህ ሰው ነው ገብቶ የሚወጣውና ኢትዮጵያ ሊትሬቸር ኤንድ ፎክሎር ስማር አገር በቀል እውቀቶችን በማስፋት በዓሉን ለሰፊው ለዓለምም ለሀገር ሕዝብም ለማስታወቅ ይሄንን ትውፊቱን በጠበቀ መንገድ በቀጣይ አያኑ አጌሩ ያባጢሉ ያይኮነ የሲዳማ ብሔር ዘመን መለወጫ ፊቼ ጫምባላላ በዓል በደማቅ ሁኔታ በአዋሳ ጉድማሌ መከበሩ የሚታወስ ነው። ይህንን ተከትሎም በሌሎች አካባቢም እየተከበረ ቆይቷል። የፊቼ ጫምባላላ በዓል ማጠቃለያ መርሃ ግብርም በአዲስ አበባ ወዳጅነት አደባባይ የአገር ሽማግሌዎች፣ ወጣቶች እንዲሁም ተጋባዥ እንግዶች በተገኙበት ተከብሯል። ጫምባላላውን ስናከብር የሰላም ነው፣ የአንድነት ነው፣ የፍቅር ነው፣ የመቻቻል ነው። ያው ፍቼ ጫምባላላ ሲባል ሰው ከጎረቤቱ ጋራም ተጣልቶ ከሆነ ታርቆ ንስሐ ገብቶ ነጭ ልብስ እንደለበሰ ነው ሁሉ አይምሮውን ነጭ አድርጎ ውስጡን አሳምሮ ቆሻሻውን አስወግዶ በሰላም የሚገናኝበትና እንኳን ለዚያ አደረስከኝ በማለት በክረምቱ ወር ትልቅ ደስታ ለከብቶችም ግጦሽ ለቡቃያም የምጸለይበትና ለሁሉም ለዓለም ሁሉ ስለ ሰላም የምመኙበት ነው። የሲዳማ ሕዝብ የሲዳማ ሕዝብ ስጀመር አንድነትን የሚያምን ሰውን የሚያከብር ከሁሉም ብሔሮች ብሔረሰቦች ጋር አቅፎ አብሮ የምኖር ሕዝብ ነው። ዳይቦሽ ብሎ የሚቀበል ሕዝብ ነው። ፍቼ ጫምባላላውን ስናከብር አንድነት ላይ ፍቅር ላይ ጥላቸው ማስወገድ እርስ በራሳችን መፋቀር የተጣለም ካለን መታረቅ። አሁን አባቶች እዚህ ጋር ደርሷ ከነሱ ቀጥሎ ወጣቶች እንዲረከቡ ለወጣቶችም ምክር እየሰጠን ወጣቶቹም አሁን በጥሩ ሁኔታ ነው ባይሉን እያከበሩ ያሉት። ነው አዋሳ በዚህ አይነት ነው ተከበረ። ዛሬ በመላ አዲስ አበባ መዲና ኢትዮጵያ ብሔረሰብ ሁሉም የሚገኝበት የሚከበረው አንድነትን ነው። ለገፍቼ ጫምባላላም ሌላ ብሔረሰብም ተቀብሎ ሁሉንም ሃይማኖቱንም ባያሉንም ተከብሮ እንደ ዘልቅና በፊዚካሊ ምንድን ነው፣ በዩኒስኮ የተመዘገበ ለሌላም ተምሳሌት እንዲሆን ነው ባ በአንድነት ያው ፍቼ ጫምባላላ ባሉ በጥሩ ሁኔታ እየተከበረ ያለ እንደ እኛ ቆሞ አሳልፈው እኛ እንደ አባቶቻችን እንደወረሰን ከኛ ወርሶ ለወደፊትም ደሞ እርቅና ፍቼ ከብሮው ለአመት አመት እንዲደርስ እንዲደርስ ለልጆቹ አስተምር ልመለቅ አለብን ነው። ወጣቱ ያውቀዋል፣ ባህሉን ያውቀዋል፣ ወጉን ያውቀዋል። ከአባቶቻቸው ተረከቦ የነገ ተውልዱ ማሳደግ ነው ያለበት። ይሄ በሜስኮም የተመዘገበ ነው። ትልቅ ባህል ነው። እንደ አሸንዳ እንደ ሬቻ እንደ ፍቼ ጨምበላላ የማይገኝ ስለሆነ በዓለም ቅርጽ ስለተመዘገበ ለገቢም ብዙ ምንጭ ስለሆነ ይህንን ሁሉም አውቆት የጋራ ባህል ስለሆነ የሁላችን ስለሆነ የስዳማ ሕዝብ ብቻ ሳይሆን ለኢትዮጵያ ሕዝብ ስለሆነ ከኢትዮጵያ ሕዝብ አልፎ ለዓለም ስለሆነ ይሄ ራሱ ስለሚያስተምረን ሁላችንንም ለሰላም ዘብ እንድንቆም አንድነታችን እንድናጠናክር መንግስትም የህዝቡን ቃል እንዲያዳምጥ ህዝቡም ደግሞ የመንግስትን ቃል እያዳመጠ ከሄደ ብዙ ለውጥ እያየን ነው። አሁን እዚህ አዲስ አበባ ስናከብር ትልቅ ደስታ ነው የተሰማን። በተለይ በዚህ በአዲስ አበባ ከተማ በዛሬው ቀን ነው እያከበርን ያለ ነው። እንደ ስዳማ ክልል ደግሞ ሁለት ሳምንት ሙሉ እየተከበረ ነው የሚገኘው። ዛሬ ላይ በዚህ በአዲስ አበባ ከተማ ላይ ስናከብር እጅግ ትልቅ ደስታ ነው የሚሰማን። እንደ ሴቶች ደግሞ ትልቅ ፋይዳ አለው የስዳማ ብሔር ብሔር የዘመን መለወጫ ፍቼ ጫምባላላ በዓል የተለያየ ኩነቶች በሴቶች የሚከወንና በተለያየ መንገድ ደግሞ ሴቶች ማንነታቸውን የሚገልጹበት በመሆኑ እጅግ በጣም ደስ በሚል ሁኔታ እያከበርን እንገኛለን። እንደ ብሔር ተወላጅ ደግሞ የፍቼ ጫምባላላ የሲዳማ ብሔር የዘመን መለወጫ በዓል ለሴቶች ልዩ ቦታ ነው ያለው። ሴቶች ለበዓል ዝግጅት ከሳምንት በፊት ቀድሞ የራሳቸውን ዝግጅት የሚያደርጉበት እና ለሌላው መልካም አርአያ ነው። መልካም ተሞክሮን ሼር የሚያደርጉበት በመሆኑ እጅግ ደስ እያለን ነው እያከበርን ያለነው። ሲዳማ ብሔር ዘመን መለወጫ ፊቼ ጫምባላላ ባህላዊ ሴቱን በጠበቀ መልኩ መከናወን እንደሚገባውም ይገለጻል። ለዚህ ደግሞ የተቋማት እገዛ አስፈላጊ መሆኑም ይነሳል። ሞር ሳቢነት የነበረው ከቀረቡት ሁሉ ባህላዊ ክዋኔው የአባቶች ምርቃት የነበረው የሚያቀርቡበት መንገድ እኛ ሁሉ ተመርቀናልና የነበረው የምርቃት ስነስርዓት በጣም ነበር የሚያምረውና ደስ የሚል ነገር ነበረው። የራሱን ባህል አገሩ ላይ መጥቶ እንዲያከብር የአዲስ አበባ መስተዳደር ፍቃድ ሰጥቶ መንግስታችንም ደግሞ በእንደዚህ ያንን ነገር ትብብር አድርጎ ማየቱ ለዚህ ትውልድ ትልቅ መታደል ነው። እርግጠኛ ሁኜ ነው የምናገረው። ከዚህ በፊት በነበረው ሁኔታ እንደዚያ አይነት ድሎች አልነበሩም። ይሄ ዕድል መኖሩ ብሔር ብሔረሰብ እኩልነታችንን፣ አንድነታችንን ተቻችለን መኖር የምንችል ሰዎች መሆናችንን ባህላችንን ደግሞ እንድናከብር የሚያደርግልን ነገር መሆኑ የሚያሳይ ነገር ነው። ጨመላላ በዓል ሰላምን፣ ፍቅርን፣ አንድነትን ነው የሚሰብከው። እንኳን ለሰው ልጅ ለእንስሳት ልዩ ትኩረት የሚሰጥ በዓል ነው። እንስሳቶች ከዚህ ቀደም ከሚመገቡት ባለፈ ቦሌ የተለየ በቃ ምቾት ያለውን ምግብ የሚመገቡበት ለሰው ልጅ ፍቅርን፣ ሰላምን፣ ህድቅን፣ አንድነትን ተግባቦትን የሚሰብክ በዓል ነው። በቅድሚያ አይደ ጫምባላላ አላለው እንኳን አደረሳችሁ። እንግዲህ አዲስ አበባ መከበሩ በርካታ ብሔሮች ብሔረሰቦች ተዋደው ተፋቅረው የሚኖሩበት ከተማ ነው። ዲፕሎማቶች መኖሪያ ነች አዲስ አበባ ህብረታችንን፣ አንድነታችንን፣ ፍቅራችንን ሰላማችንንም ጭምር የምናሳይበት ነው። ዘንድሮ የተከበረው ላይ ለየት የሚያደርገው ሁሉም ብሔር ብሔረሰቦች ተገኝተዋል። ለምሳሌ ሲዳማ የተወለዱ ሲዳማ ያደጉ ሲዳማ የሆኑ ሲዳማ የተወለዱ ያደጉ፣ ባህላቸው ነው፣ እሴታቸው ነው። ከሲዳማ ውጪ እናት አባት የላቸውም። በባለቤትነት ተሳትፈው በዓሉ ላይ ድጋፍ አድርገው የኛ በዓል እየተከበረ ነው ብለው ለዘመድ አዝማዶቻቸው ነግረው እዚህ ይዘው መጥተው በሚያምር ሁኔታ አክብረዋል። ፍቼ ጨምበላላ የሲዳማ በዓል በውስጡ ከያዛቸው እሴቶች የተነሳ በዓለም የማይዳሰስ የሰው ልጆች ዋርካ ቅርጽ ሆኖ ሊመዘገብ ችሏል። ፍቼ ጨምበላላ የሲዳማ ብሔር አዲስ ዘመን መለወጫ በዓል ሲሆን የራሱ የሆነ ታሪካዊ አመጣጥም አለው። ዛሬ የምናከብረው የሲዳማ ዘመን መለወጫ በዓል በዓለም ወካይ የማይዳሰስ ቅርስነት ከተመዘገቡ የሀገራችን እንቁዎች አንዱ ነው። ፍቼ ጨምበላላ ቀልብን በሚገዛው የሳፎቴ ኬታላ ጭፈራ፣ የቡርሴማ ባህላዊ ምግብ፣ በማራኪ ባህላዊ አለባበስ ስርዓትና በሲዳማ አባቶች ቱባ የምርቃት በዓል የሚደመቅ ትልቅ ኩነት ሲሆን፣ ሰላምን፣ ፍቅርን፣ አንድነትን እንዲሁም እህትማማችነትና ወንድማማችነትን የሚያጎለብት እሴት መሆኑ ይታወቃል። የሲዳማ ዘመን መለወጫ በዓል ሰው ከሰው ጋር፣ ሰው ከእንስሳትና ከእጽዋት ጋር፣ እንዲሁም ከተፈጥሮ ጋር የሚያቀርበትና የሚያስማማ ልዩ ሁነት ከመሆኑ ባሻገር የአገር ሽማግሌዎች ሕፃናት በስነ ምግባር የሚጸኑበት ተሳስሮና ተሳስቦ በአብሮት በአብሮነት ጥበብ የሚያሰርጹበት ባህላዊ ስርዓት ነው። ስለሆነም ፍቼ ፈቼ ጨምበላላ ያለፈውን መጥፎ ነገር ትተን የወደፊት ጉዞአችን በጋራ በአዎንታዊ ጉልበት የምናቀናበት ትምህርት የሚሰጥ ልዩ ባህላዊ ክንዋኔ ነው። ፍቼ ጨምበላላ በዓል የሲዳማ አባቶች ደቂቃን ሰዓታትን ቀናትን ሳምንታትንና ወራትን ቆጥሮ ምንም ሳይዛነፍ በየዓመቱ እያከበሩ የመጡ የሲዳማ ብሔር ብርቅዬ ሀገር በቀል እውቀት ነው። ስለዚህም ይሄ ድንቅ ባህል ያበረከቱልን ቀደምት አባቶች እና እናቶች ማመስገን ይገባናል። ይህን የመሰሉ የህዝብ መገለጫ ባህሎች፣ ታሪኮች እና የጋራ እሴቶቻችን ማጥናት፣ መሰነድ ያሉንን ሀብቶች በአግባቡ ማልማት፣ ማስተዋወቅ አገር በቀል እውቀቶችን በማስፋት ከትውልድ ወደ ትውልድ እንዲተላለፍ ማድረግ እንዲሁም ሁለንተናዊ ተጠቃሚነት ማረጋገጥ እጅግ አስፈላጊ ጉዳይ ነው። ለዚህም ከተማችን አዲስ አበባ እንደ እስከ ዛሬ ሁሉ አስፈላጊው ድጋፍ እንደሚታደርግ በራሴና በከተማ አስተዳደሩ ስም ቃል ይገባለሁ። ይህ ቱባ የሆነው የሲዳማ ብሔር ዘመን መለወጫ ፊቼ ጫምባላላ በአሁኑ ጊዜ ከሲዳማ አልፎ የሀገራችን ኢትዮጵያ ብሎም በዩኔስኮ በዓለም በማይዳሰሱ ቅርሶች ተርታ ተመዝግቦ የዓለም ሀብት ከሆነ እንሆ ዘንድሮ አስረኛ ዓመት ተቆጥሯል። ዛሬ የዓለም ቅርስ መሆን ስናስብ ይህንን ቱባ ባህል በተለያዩ ስርዓቶችና ፈተናዎች መሃል ተንከባክበውና ጠብቀው እሴቱን ሳይለቅና ሳይበረዝ ለእኛ ያደረሱ የሲዳማ አባቶች ልናመሰግናቸው ግድ ይለናል። እኛም ይህንን ባህል ለመጪው ትውልድ እሴቱ ሳይለቅ ሳይበረዝ ተጠብቆ እንዲሻገር የበኩላችንን ኃላፊነት ልንወጣ ይገባል። ወጣቶች ከወጣቶች በጠብቀው ይህንን ባህል ስርዓቱን በጠበቀ አስተማሪነቱን በጠበቀ ከትውልድ ወደ ትውልድ እያስ- የሚተላለፍ ባህል ነው ች በዩኔስኮም የተመዘገበ ነው። ሳይበረዝ ይሄው ባህል እንዳለው ነው፣ ሳይበረዝ ሌላ መጤ ባህሎችን ሳይከቱባቸው በዚሁ ቢቀጥል የተሻለ ባል እያስባል። እኔ አሁን ዛሬ በዚህ በሚያምር ልብስ ላይቭ ገባለው 30 40 ሺህ ሰው ነው ገብቶ የሚወጣውና ስለ ሲዳማ ስለ አንድነታችን ስለ ብሔር ብሔረሰብ ስለ መዋደዳችን በምችለው መልኩ የራሴን ስራ ሰራለው ማለት ነው። እነዚህ ሰዎች አዎ፣ ትላንትም ሲዳማ ናቸው፣ ዛሬም አዲስ አበባ መከበሩ ትልቁ እንደ ፋይዳ ነው ብዬ ማስበው ምንድነው ፍቅርን፣ ሰላምን የሚሰብክ ማህበረሰብ ጭምር መሆኑንም ማሳያ ነው፣ አዲስ አበባ ላይ መከበሩ። ቄጣላችንን አታዩትም? አባቶች እንዴት ያምራል! በጋሻው ተውበው አምረው እግር አረጋገጣቸው ወታደራዊ ሰልፍ ይመስላል። የተዋበ ማህበረሰብ ነው። አፊኒ የሚባል ትልቅ ግንብ ስርዓት ያለው ነው ሲዳማ አንድ ጉዳይ ብትነግረው መታንተ ሌላ ብሔረሰብ ተወላጅ የሆነ ስትነግረው ለአንተ ቀጥታ አይመልስልም። አይዲ አፊኒ ይላል፣ ሰማችሁ ይላል። ለምንድነው ሀሳቡን ሐሳቡን አውጠንጥኖ ለመመለስ ሀሳቡን ከውስጥ የእዛ ዛ ሰውዬ ሲመለስለት ቅሬታ እንዳይኖረው ትክክለኛ ነገር እንዲመለስለት ነውና፣ በእውነት ሰላም፣ ፍቅር ለሀገራችን ኢትዮጵያ ይሁን። ወጣቱ በእርግጥ የሀገር ተረካቢ ነው የባህሉም ተረካቢ ነውና ባህሉን እሴቱን ጠብቆ ትውፊቱን ቱባ በዓሉን ጠብቆ በያለበት በየአካባቢው በማክበር ስራዎቹን መስራት ይችላል ማለት ነው። ስለዚህ በዓሉ ቀጣይነት የሚኖረው በወጣቱ ላይ በመሆኑ ይሄ በሁሉም ዘንድ የሚጠበቅ ነው የሚሆነው ማለት ነው። በአዲስ አበባ እና በአካባቢው የሚገኙ የተለያዩ ብሔር ብሔረሰብ ተወላጆች እንዲሁም ከክልሉ እና የክልል ተወላጆች በተለያየ አካባቢ ያሉ በዚህ በዓል ምክንያት አዲስ አበባ እንዲሰባሰቡና አብሮ በዓሉን በጋራ እንዲያከብሩ የተጠፋፉ እንዲገናኙ ያዘኑ ሀዘናቸውን እንዲረሱ ለማድረግ የፍቼ ጫምባላላ በዓል ትልቅ ፋይዳ ነበረው። ይህንንም በተግባር አይተናል። ምክንያቱም እዚህ በዓል ውስጥ በርካታ ነገሮች ናቸው አብሮ የታዩት። ምክንያቱም አለባበሳችን በራሱ የሚናገረው ነገር አለ የሲዳማን ባህል፣ ቋንቋ እና እንዲሁም ትውፊቶችን በደንብ ሊያሳይ በሚችል መንገድ ነው የቀረበው። ስለዚህ ያንን በደንብ ያሳያል። ሌላኛው የቄጣላ ሥርዓታችን እንግዲህ ኦሪጂናሉን ከቦታው ትክክለኛውን ለማህበረሰባችን ለማሳየት በተለይ አዲስ አበባ ለሚኖረው አጠቃላይ የዲፕሎማቲክ ኮሚቴውን መቀመጫ ስለሆነ እነሱንም ታሳቢ በማድረግ ትክክለኛውን የቄጣላ ስርዓት ማየት እንዲችሉና የቄጣላ ስርዓቱ ደግሞ የሚደምቀው የሚያምረው የባለሙያዎቹ አባቶች አንድ ላይ ሆነው ጎን ለጎን ጋሻና ጦራቸውን ይዘው አብረው ሲያከብሩ ስለሆነ አንድነቱን እግረ መንገዱንም ለማሳየትና አንድነት ውበት እንዳለው ጥንካሬ እንዳለው ለማሳየት ነው። ከዚህ አንጻር አንድነትን ከማጠናከርና ከማጉላት አንጻር የፍቼ ጨንበላላ በዓል ትልቅ እሴት ሆኖ ነው ያገኘ ነው የዘንድሮው ፍቼ ጨንበላላ በዓል በሐዋሳ ሶሬሳ ጉዱማሌ በደማቅ ሁኔታ መከበሩ የሚታወቅ ነው። እንግዲህ በዓሉ ለሁለት ሳምንታት የተለያዩ አካባቢዎች እየተከበረ ይቆያል። በአገር ውስጥም አገር ውጭም በብዛት ይከበራል ይታወቃልና፣ ና እዚህ መከበሩ በዓሉን ለሌላ ማህበረሰብ ለማስተዋወቅ ያለው ፋይዳ እጅግ ጉልህ ነው የሚሆነው መዲናችን አዲስ አበባ የብሔር ብሔረሰቦች መዲናናት፣ ከዛም ያለፈ የአፍሪካ መዲናናትና እዚህ ላይ የተለያዩ እንግዶች፣ ዲፕሎማቶች ባሉበት ማክበሩ በዓሉን ለሰፊው ለዓለምም፣ ለሀገር ሕዝብም ለማስተዋወቅ ትልቅ ሚና ይኖረዋል ተብሎ ይጠበቃል። አበበ መሪሞ በሲዳማ ዞን ባህል ቱሪዝም ስፖርት መምሪያ በነበረበት ጊዜ ከጻፈው መጽሐፍ የመጽሐፉ ርዕስ በእንግሊዝኛ ፍቼ ጫምባላላ ኤንድ ካልቸራል ቫሉስ ኦፍ ሲዳማ በሚል ርዕስ ባሳተመው መምሪያው ባሳተመው ገጽ 30 ውስጥ የተጠቀሰውን እውነታ ነው ምንጬን እየጠቀስኩ ነው የምናገረው ከዛ ነው ያገኘሁት ከሌላ ከየትም አለለም እና ገጽ 30 ውስጥ የሲዳማ ዘመን መለወጫ የፍቼ ጫምባላላ አከባበሩ ከጅማሬው እስከ ማሳረጊያው፣ ከጅማሬው እስከ ማሳረጊያው የሚገርም ነው። ባህሉ በጣም ትራንስፎርሚድ እየሆነ ነው የመጣው። ማሳረጊያ ማለት በሲዳማ ባህል ዛሬ ማሳረጊያ ሲሉ እነሱ እኔ አስደምሞኛል። በአህሉ ውስጥ ማሳረጊያ የሚል ቃል አለ። ማሳረጊያ ማለት በሲዳሙ አፎ ኪፊቼ ኪፊቼ ፍቼ እንዲያውም ከላኦ እስከ ክፍቼ ነው የሚከበረው። ክፍቼ ማለት ልክ ዳግማይ ተንሳይ ፋሲካን አክብረን መጨረሻ ላይ ዳግማ ተንሳይ ብለን እንደምናከብረው ክፍቼ የሚባል አከባበር አለ በባህሉ ውስጥ። አሁን ያ ትራንስፎርምድ ሆኖ እዚህ ማሳረጊያ በሚል ሲጠቀስ በጣም ነው ያስደመመኝ። ያለው ተዝቆ የማያልቅ ተዝቆ የማያልቅ። እኔ ይቅርታ አድርጉልኝ፣ ለሁለተኛ ዲግሪ ማስተርስ አዲስ አበባ ዩኒቨርሲቲ ኢትዮጵያ ሊትሬቸር ኤንድ ፎክሎር ስማር ዶክተር መንበር የፈቃደ አዘዘ፣ በጣም የሚያከብረኝ የሚወደኝ ሎጂክ ግሪክ ውስጥ ተጀመረ ሲለኝ፣ ግሪክ ውስጥ የሌለ የሎጂክ አይነት

ፍቼ ጨንበላላ እሴቶችን ተቋማዊ በሆነ መልኩ በመጠበቅ ለቀጣይ ትውልድ ማስተላለፍ እንደሚገባም ይገለጻል። ፍቼ ጨንበላላ በዓል የማሳረጊያ ፕሮግራሙ ነው። እንግዲህ እንደሚታወቀው በአዲስ አበባ ደግሞ ይሄ ፕሮግራም ላለፉት አምስት ዓመታት ሲከበር ነበረ። የስድስተኛው ነው። ይህ እንደ አዲስ አበባ የሲዳማ ኮሚኒቲ ማህበር ይህም ፕሮግራም በማዘጋጀቻችን እና በማስተባበራችን ትልቅ ደስታ ይሰማናል። ምክንያቱም በዩኔስኮ ከተመዘገበ አስረኛ ዓመቱ እንደመሆኑ መጠን እና ባህሉ ከሲዳማ አልፎ የኢትዮጵያ ብሎም የዓለም እንደመሆኑ መጠን ፕሮግራሙም በሰፊው ለየት ባለ ሁኔታ ባህላዊ ትውፊቱን፣ እሴቱን በጠበቀ መንገድ እንዲከበል ለማድረግ ነው ጥረት ስናደረግ የነበረው ከተለያዩ ባለድርሻ አካላት ጋር። እንግዲህ እንደተመለከታችሁት በዓሉ ፈጣሪ የተመሰገነ ይሁን በአሰብነው መንገድ ከፍ ባለ ድምቀት ጥሪ የተደረገላቸው እንግዶች ከተለያዩ አካባቢዎች ተገኝተው ፕሮግራሙ በተለያየ ሁነቶች ደምቆ አልፏል። በእኛ ግምገማ ጠለቅ ያለውን ግምገማ ያላደረግም ቢሆንም ግን ባለው አጠቃላይ ሂደት ጥሩ ሆኖ እንደተጠናቀቀ ነው የሚሰማኝ። ድምቀት ለአምስተኛ ጊዜ እያከበርን የምንገኝ ሲሆን ፊቼ ጨንበላላ በውስጡ የያዛቸውን ሴቶች ለሀገር ሰላምና እርቅ ትልቅ አስተዋጽኦ እንደሚኖረውም ይታመናል። ይህንን ታሳቢ በማድረግም የከተማ አስተዳደሩ ለሲዳማ የባህል ማዕከል ግንባታ የሚሆን ቦታ በመስጠትም ይህንኑ የበለጠ ለሀገራችን አስተዋጽኦ እንዲያደርግ እድልና ምቹ ሁኔታ መፍጠሩ ይታወቃል። በዚህ አጋጣሚ በዚህ አጋጣሚ ፍቼ ጫምባላላ በዓል የሀገር ቅርስ የሆኑ ቱባ ባህሎችና ሴቶችም በአግባቡ አጥንተን ሀገራችን ለጀመረችው ሀገር አቀፍ ምክክርና እርቅ በመጠቀም የሚመለከታቸው አካላት የበኩላቸውን ድርሻ በመወጣት የበኩሉን መልካም አስተዋጽኦ በዓሉና በህዝቡ ያሉ እሴቶች እንድንጠቀምበት በዚህ አጋጣሚ መልእክቴን አስተላልፋለሁ። እነዚህ ባህላዊ እሴቶች ተጠብቀው ለምተው ለትውልድ እንዲተላለፉ በማድረግ ረገድ ተልዕኮ የተሰጠው ሚኒስቴር መስሪያ ቤታችን ብዙ ስራዎችን ሲከውን ቆይቷል። ባለፈው ሳምንት ጀምሮ በሲዳማ ህዝብ እየተከበረ ያለው የፍቼ ጨንበላ ላይ ዘመን መለወጫ በዓል ከፊታችን ያሉትን እድሎችና እዚህ ለመድረስ የሲዳማ ሽማግሌዎች እና አያንቱዎች ያሳዩትን ጽናት የሚያመለክት በመሆኑ ከፍ ያለ ክብር ይገባቸዋል። ይህ ስርዓት ይዘቱ ተጠብቆ ለሀገራችን ለጀመረችው የዲሞክራሲያዊ መንገድ እንደዚሁም ለዲሞክራሲያዊ ስርዓቷ መጠናከር እንዲያገለግል አስተዋጽኦ እንዲያበረክት ተግተን የምንሰራ ይሆናል። ፍቼ ጫምባላላ የእርቅ የሰላም የአብሮነት እና የወንድማማችነት እሴቶችን ከማጎልበት ባሻገር ለሀገር ግንባታ የወል ትርክትን ለመገንባት የሚኖረው ሚና ጉልህ በመሆኑ በሲዳማ ህዝብና በአካባቢው የሚገኙ ልዩ ልዩ ብሔረሰቦችን፣ ፍትሐዊነትን፣ መልካም አስተዳደርን፣ ማኅበራዊ ትስስርን፣ በሰላም አብሮ መኖርን የሚያጠናክሩ እሴቶችን የያዘ በዓል በመሆኑ ለልማቱ አብረን እንሰራለን። ትክክለኛውን ትውፊት ታሳቢ በሚያደርግ ሊያጎለበት በሚችል መንገድ የሚሰሩ ስራዎችን ማጠናከርና ማጎልበት ይሄንን ትውፊቱን በጠበቀ መንገድ በቀጣይ ከዚህ በተለየ ሁኔታ በተለይ ወደ ካርኒቫል እንዲቀየር የተለያዩ ያላሳየናቸው አሉ። ለምሳሌ የክልሉን አልባሳትና ሌሎች እንትኖችን ለማሳየት በተወሰነ መንገድ የፋሽን ሾው ለማሳየት ተሞክሯል። በቀጣይ በርካታ የአመጋገብ ስርዓቶቻችንን የአፊኒ ስርዓትን እንዲሁም ደግሞ በክልሉ ያሉ ትውፊቶችን በደንብ እንዲጎላ በማድረግ እና በተለይ ደግሞ የፊቼ ጫምባላላ በዓለም እንዲመዘገብ ካደረጉ አምስት ዋና ዋና አማዶች ውስጥ የሚገኙትን በደንብ ጎልተው እንዲታወቁ እንዲታዩ ከማድረግ አንጻር ጎልተው እንዲወጡ ማህበሩ ጠንክሮ ይሰራል ከሚመለከታቸው ባለድርሻ አካላት ጋር። በተጨማሪም እንግዲህ የማህበሩ ብቻውን ሳይሆን ሌሎች ባለድርሻ አካላትን በማስተባበር በተለይ እነዚህ አይነት እውቀቶችን በአባቶች የተወራረሱ እየወረደ የመጣን ስርዓት በእውቀት በሳይንስ መደገፍም ስለሚያስፈልግ፣ በተለይ ቀነ አቆጣጠሩን በደንብ ሰንዶ በሪሰርች ደግፎ ለትውልድ እንዲሸጋገር ማድረግ አስፈላጊ ስለሆነ ዛሬ ላይ በሰዎች አንደበት የሚነገረውን በዶክመንት ደግሞ በደንብ እንዲደራጅ አድርጎ ህብረተሰቡ ህጻናትም ጭምር እያወቁት እየተረዱት እንዲመጡ ሌላም አካባቢ ያለው ማህበረሰብ አውቆት የሚጠቅመውን ወስዶ ወደ ራሱ መተግበር የሚችልበትን ሁኔታ እንዲፈጠር ማህበሩ ከሌሎች ከሚመለከታቸው ባለድርሻ አካላት ጋር በመሆን ጠንክሮ የሚሰራ ነው የሚሆነው። ማለት በአዲስ አበባ በተካሄደው የፍቼ ጨንበላላ በዓል በተሳካ መልኩ እንዲካሄድ ድጋፍ ላደረጉ ተቋማትና ግለሰቦችም የእውቅና መርሃ ግብር በዚሁ በአዲስ አበባ በተከበረው የፍቼ ጨንበላላ በዓል መርሃ ግብር ላይ ተካሂዷል።